ውስጤ በጣም አዝናለሁ። የፍርያ አብራደኛ እህት ጓደኛ ሞት ለሁሉም አይቀርም። አመሞቶ የሰንስኔ በቃ ሌላ ነገር አይደለም እና ነብሷን በገነት ያስቀምጥ፣ ለቤተሰቦቿም ለሁላችንም መጽናናትን ይስጠን። የእኔ ደግ ፍርዬ ብዙ ነች የቱን ተጥሮ የቱ ይነሳል፣ የቱ ይወሳል፣ የቱ ይነገራል? ፍሬዬ ብዙ ነች፣ ፍቅር ነች፣ ሰላም ነች፣ አትቀይር ደግ ነች። ሁሉ ከዳዳ ደፋኝ ነች፣ ታዛዥ ነች፣ ጉዳይ ፈጻሚ ነች። እኔ ስንቱ ልበላ አክባሪ ነች፣ ፍሬዬ ብዙ ነች። ያለሷ ቤት ባዶ ነው፣ በግቢ ሙሉ ነች፣ በመድረክ ሙሉ ነች።

ሞት ምክንያት በማድረግ ልጆቿን ቤተሰቦቿን ለማጽናናት የመጣ ነው። ነፍሷን በገነት እንዲያኖርልን ለመጠየቅ የሐዘናቸው ተካፋይ ለመሆን የመጣ ነው። ህይወት የኢትዮጵያን ኪነጥበብ የአዲስ አበባን ህዝብ የኪነ ጥበብ ፍላጎት የሀገር ፍቅር ቲያትር ቤትን የኪነ ጥበብ ሙያ ላለፉት አርባ ስምንትና አርባ ዘጠኝ ዓመታት በከፍተኛ ድምቀት ሙቀት ሳቅ፣ አክብሮት አገልግላለች። ጥሮታ ስትወጣ ድረስ በመድረኩ ደምቃለች። በመድረኩ ውስጥ ጥሮታ ከወጣች በኋላም በተለያዩ የሬዲዮ፣ የቴሌቪዥን፣ የፊልም የተለያዩ ኢቬንቶች ስትደም ትሞቅና ስታሞቅ ስታስደስት ኖራለች። ሐሙስ ዕለት የሀገር ፍቅር ቴያትር ቤት የተለያዩ ሰራተኞች ወደ ተለያዩ ቴያትር ቤቶች የተዛወሩበት፣ የተለያዩ ቴያትር ቤቶችም ወደ ሀገር ፍቅር የመጡ ምክንያት በማድረግ የሽኝት ፕሮግራም ነበረ እዛ ላይ ለማገኘት ላይ ለመገኘት እንደሰማሁት ከሆነ ጧት ገላዋን ታጥባ ወደ አገር ፍጥን ለመምጣት በምትዘጋጅበት ጊዜ ነው ድንገት ሌባ የሆነ ሞት የሰረቀብን። ፍሬቻ ምንም የሞት ምልክት ያልነበረት እንደሮጠች አክቲቭ እንደሆነች እንደሳቀች፣ እንደተጫወተች፣ ሰው እንዳስተሰረች ሰው እንዳከበረች፣ እውነት ለመናገር ለቤተሰቦቿ እና ለልጆቿ ወፍ ጫጭቶቿን ባፏ አንጠልጥላ እንደምትመገብ እሷም ተሯርጧ የሆነ ነገር አንጠልጥላ ቤቷ ስትገባ ነው የምናውቀው። ለልጆቿ እና ለቤተሰቦቿ ትልቅ ፍቅር ክብሬ ነበራት። በመጀመሪያ እግዚአብሔር አምላካችን ይክበር። በሁለተኛ ደረጃ እኔም ቤተሰቦቼም ንግግር አንችልም አናቅም፣ ሰው ፊትም ቀርበን አናቅም። ሁልጊዜ ከእሷ ኋላ ነን፣ በድግስም በሀዘንም በሰርግም በኋላ አርጋ ስላሳደገችን ስለኖርን የምናውቀው ነገር ስለሌለ ቅርታ አድርጉልን። በንግግር ስተካረግን ማለት ነው። ሲቀጥል ብዙ ነገር መናገር አልችልም። አብሯት የኖሩት ሀገር ፍቅር በሙሉ ቲያትር ቤት ያሉ ጓደኞቿ በሩቅም ያሉ ጓደኞቿ የእሷ ጓደኞች እኛም ቤተሰብ ናቸው። እንደ ቤተሰብ ነው፣ እንደ አርቲስት ነው፣ እንደ ቤተሰብ ነው። ይህን ያህል አመት የኖር ነው፣ እጅግ በጣም ነው የምናመሰግነው። የእህቴን ወይም የእህት ዛሬ እናቴ ልበላት እና ለምን አሁንም እሷ ውስር ስላለን ሁላችን እናቴ ዛሬ እኔም ልጆቿም ሁላችንን ዛሬ እንዲህ አክብራችሁ አስደስታችሁ እኛንም አስደስታችሁ ቀብሯን አሳምራችሁ ሁሉ ነገር በጥሩ ሁኔታ በጠበበ ቦታ ሆናችሁ እንኳን ስርዓቷን አስከብራችሁ እንደዚህ ስላደርጋችሁልን አሁን በቤተሰቦች ስም ነው የማመሰግነው። ከዚህ ውጭ ሁለት ነብ ነገር ብቻ ነው መናገር የምችለው፣ ሌላ ነገር ብዙ መናገር አልችልም። አንደኛ ፍሬት ባህሩ ትናንትና ማታ ነው በውስጤ መጽናናት የገባው። ምክንያቱም ተኝቼ አሰብኩኝ። ምንድን ያሰብኩት ፍሬዎት በሕይወት ዘመኔ ቁም ነገር ታውቃለች? ሁሌ ቀልድ፣ ደስታ፣ ፍንጥዛ መፈንጠዝ እንጂ ፍሬዎት እንዲህ አይነት ቁም ነገር ይኖራታል ብዬ አስ ያለቅ አይኗን ስለለገሰች ፍሬዎት ባህሩ ግማሽ ጎኗ ከኛ ጋር አለ ዛሬ ግማሽ ጎኗ አፈር ገብቷል። ግማሽ ጎኗ ግን ልጆቿን መጠበቂያ አይኗን ዝጋ አስቀምጣ የሁለት ሰዎችን አይን ብርሃን አብርታለች። ስለዚህ ሁላችን ከፍሬድ ባህሩ ልንማር ይገባል። አንደኛ። ሁለተኛ ደግሞ የእሷ ጓደኞች በቀብሯ ቀን እንደዛ ተሯሩጠውምን ብለው ትልቁ ቤተ ክርስቲያናችን ስላሴ ማመስገን መስገን ፈልጋለሁኝ። ከስላሴ የመጣልን ወይም የደረሰን ዜና በጣም ጥሩ ነው። እህታችን እዛ እንድታርፍ ተደርጎ ተፈቅዶልን ወደዛ ለመሄድ ባለን በሳት ግን የነበረ ነገር ስለነበረ፣ ዝግጅት ይሄ ፕሮግራም ስለነበረ መንገድ የተዘጋጋ ስለነበረ አይሆንም ብለን ወደ ቀጨን የቀበርናት ኛው ራሳችን ቤተሰብ እንጂ ቤተክርስቲያናችንን አሁንም ማመስገን ፈልጋለሁ። ስላሴን አመሰግናለሁ። ምላው ያው እህቶቿም ልጆቿም አሉ እንግዲህ እናመሰግናለን። ያመሰግናለን ከዚህ በላይ መናገራቸውን ተስውይቅ ሸሸጋለ